ዘአብ ፀሓነ እስከዛቲ ሰዓት እስከዚች ሰዓት ከክፉ ነገር ጠብቆ በመስቀሉ ኃይል ያቀረበን ይቅርታውንና ምሕረቱን ያደረገልን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕሪ አባቱ እግዚአብሔር አብ ክብርና ምስጋና ይግባው። በየማይረጋችሁ እጅግ የተወደዳችሁና የተከበራችሁ የቤተ ክርስቲያናችን ውበትና ድምቀት ፈርጥና ጌጥ የሆናችሁ ከዋክብተ ቤተክርስቲያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ጭምር በሃያሉ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንሰነበታችሁ እግዚአብሔር ያሰነበታችሁ። እንደምንሰነበታችሁ እንደምን አደራችሁ? አሜን። ምሕረት ቸርነቱን አብዝቶ ለዚህ እለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስቡ ለዘላለም የከበረና የተመሰገነ ይሁን። ቸሪቱ፣ አማላጅቱ፣ ድንግል ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳንና ቅዱሳት እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሆኑልን። እግዚአብሔር ቢረዳን ቅዱሱን መንፈስ ቢያግዘን ባለችን ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ ዳዕሞ ከመያስተር ግብረ እግዚአብሔር በላእሌሁ የእግዚአብሔር ስራ በርሱ ላይ ይገለጥ ዘንድ የእግዚአብሔር ስራ በእርሱ ላይ ይገለጥ ዘንድ በሚል እንማማራለን። የሄንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ ዘጠኝ ቁጥር ሶስት ላይ ነው። የትምህርቱ መሠረታዊ ዓላማ የታመመ እንደሚድን ማሳየት ነው። ይህንን ቃል በዚህ ስፍራ የመዘገበልን ከዐሥራ ሁለቱ ሐዋርያት መካከል አንዱ የሆነው ቅዱስ ዮሐንስ ነው። ነባቤ መለኮት የመለኮትን ነገር የሚናገር አቡ ቀለምሲስ ባለ ራእይ ባለ ትንቢት እየተባለ የሚታወቀው የጌታ ወዳጅ የሆነው ቅዱስ ዮሐንስ ነው የመዘገበልን። ይህንን ቃል ደግሞ በዚህ ስፍራ የተናገረው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ታሪኩ እንዲህ ብሎ ይጀምራል። የዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር አንድ ጀምሮ ሲያልፍም ይላል። ምን ሲል አልኳችሁ? ሲያልፍም ይላል ኢየሱስ ክርስቶስ ሲያልፍ ነው። የእሱ ማለፍ እንደ እኛ ማለፍ አይደለም። እሱ ሲያልፍ አንድ ችግር ያስወግዳ። እሱ ሲያልፍ ንባን ያብሳ። እሱ ሲያልፍ ጎዶሎን ይሞላ። እርሱ በሀገራችን ይለ ራሚን በሉ! እሱ ሲያልፍ ሰላም እናገኛለ። እሱ ማጠገባችን ሲያልፍ በረከት እናገኛለ ፍቅርን እናገኛለ። ይህም ዝም ብሎ ማለፍ አይደለም። ሲያልፍም አለ ከመወለዱ ጀምሮ እውር የሆነ ሰው አየ አለ። ምን ከመሆኑ ጀምሮ? ከመወለዱ ጀምሮ እውር የሆነ ይህ በዓይኑ ላይ ዓይን ቅርጽ የሌለው ሰው አየ ይላል። ይህ ማየት ተራ ማየት አይደለም። የእግዚአብሔር ልጆች በዚህ ምድር ላይ ባለስልጣን አይቶ ሊያልፍ ይችላል። በዚህ ምድር ላይ የሕክምና ባለሙያው አይቶ ሊያልፍ ይችላል። እሱ ግን አይቶ አያልፍ። እርሱ ግን አይቶ ዝም አይል። የልጆቹ መጎዳት ያሳዝነዋ። የልጆቹ መውደቅ ያሳዝነዋ። ከመወለዱ ጀምሮ እውር የሆነ ሰው አየ አለ። ከዛስ በኋላ ይህ ሰው አሉ ደቀ መዛሙርቱ ወደ እርሱ ቀረቡና፣ መምህር ሆይ አሉት። አቤት አላቸው። ይህ ሰው አሉ የሰማችሁ ነው። ደቀ መዛሙርቱ መምህር ሆይ፣ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው እርሱ ነው ወይስ ወላጆቹ ብለው ጠየቁ። ደቀ መዛሙርቱ እውር ሆኖ የተወለደው በኃጢአቱ ነው ሊሉ ነው ወይ ደግሞ በቤተሰቡ ኃጢአት። ዛሬ ያለ አይደል? በዚህ ምድር ላይ ስንኖር በዘር የሚወራረስ የደዌ አይነት አለ። እነ ስኳር በዘር ይተላለፋሉ ይባላል። ይሄም በዘር ነው ወይ የተላለፈበት ወይስ በራሱ ኃጢአት ነው ብለው ጠየቁ። እርሱ ግን እንዲህ ብሎ መለሰ፣ የእግዚአብሔር ሥራ አለ። የማን ሥራ? የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም አለ። እርሱም ኃጢአት የለበት፣ ወላጆቹም ቤተሰቦቹም ኃጢአት የለባቸው። ታዲያ ለምን ዕውር ሆኖ ተወለደ? ስለ የእግዚአብሔር ድንቅ ሥራ ይገለጥ ዘንድ ነው። አባቶቻችን መተርጉማን ደዌ ወይም በሽታ በአራት ምክንያት ይመጣል ይላሉ። በስንት ምክንያት? በአራት ምክንያት። የመጀመሪያው ደዌ ዘእሴት ይባላል። ወያጋ የሚያሰጥ የበሽታ አይነት ይሄ በኃጢአት ምክንያት አይደለም የሚመጣ ይሄ በበደል ምክንያት አይደለም የሚመጣ። ዋጋ ለማስገኘት ነው እንደ ኢዮብ ያለ። እኔ አንዳንድ ሰው ይገርመኛል። በጣም የሚወደው ሰው ሲታመም ምን ይላል? አይዞ ለፈተና ነው፣ እግዚአብሔር የሚፈትነው የሚወደውን ነው ይላል እንደገና ደግሞ የሚጠላው ሰው ሲታመም ደግሞ በኃጢአቱ ነው በበደሉ ነው ይላል። ግን አንዳንድ ጊዜ በሽታ ሁሉ የኃጢአት ውጤት ላይ ሆኖ ይችላል። ጻድቅ ሆኖም ሊታመም ይችላል። እውነተኛ ሆኖም ሊታመም ይችላል። እውነተኛ ሆኖ ሊያጣ ይችላል። ይሄ ሰው ኃጢአት አልሰራም፣ ቤተሰቦቹም አልሰሩ። ስለዚህ መጀመሪያው በሽታ በምን ሊመጣ ይችላል ስንል፣ ዋጋ ለማሰጠ የበለጠ ክብር ለማግኘት በሽታ ሊመጣ ይችላል። ሁለተኛው ደዌ ዘመቅሰፍት ነው። እንደ ሳኦን እንደ ሄሮድስ ዓይነት በስልጣናቸው ሲባልጉ፣ ግፍ ሲፈጽሙ የመቅሰፍት በሽታ ይመጣል። ከመቅሰፍት በሽታ መዳን ያለም ይጠብቀን። ሌላው ደዌ ዘኃጢአት ነው። በኃጢአትና በበደል ምክንያት የሚመጣ በሽታ አለ ኤችአይቪ ኤድስ የመጣው በኃጢአትና በበደል ምክንያት ነው ሌሎችም አሉ ኃጢአት ባበዛን ቁጥር የሚመጡ ሌላው ደዌ ዘንጽህ ነው እንደ ጳውሎስ ያለ የዚህ ሰውዬ ግን በሽታ እውር ሆኖ መወለ በኃጢአቱ አይደለም የማን ሥራ እንዲገለጥ ነው የእግዚአብሔር ሥራ እንዲገለጥ ነው እንጂ አለ። እርሱ ወይም ወላጆቹ ኃጢአት አልሰሩ። ከዛ በኋላ ቀን ሳለ የላከኝን ሥራ ላደርግ ይገባኛል አለ። ልፈውሰው ይገባኛል። አንዱ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ህሙማነ ሥጋን በተአምራት፣ ህሙማነ ነፍስን ደግሞ በትምህርት ሊፈውስ ነበረ። ይህንንም ሰው ምንድን ነው ያለው? ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊ ትመጣለች አለ። ከዛ በኋላ ነበር በዓለም ሳለው የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፋለ ምራቁን ይላል። ከዛ ያንን ምራቁን ከጭቃው ጋር ለወሰ ከዛ በኋላ አይኑ ላይ የአይን ቅርጽ ሰራ። ከዛስ ሂድና ወደ ሰሊሆም ታጠባለው ታጥቦ እያየ መጣ። ክብርና መስጋና ይግባ አመስግኑት፣ ይሄን አምላክ። ዛሬም ጨለማ ለሆነብ አምላካችን እግዚአብሔር ብርሃንን ይሰጠላል። ላጣን ሰዎች ለወደቅን ሰዎች ያነሳናል። በእምነት ብቻ ወደ እርሱ እንቅረብ። በተለያየ ደዌ ታመመ እግዚአብሔር ይፈውሰና እግዚአብሔር ያድነና። በእምነት ብቻ እንምጣ። እሱ በምክንያትም ያለ ምክንያትም ይፈውሳ። በማሰብ ይፈውሳ፣ በመናገር ይፈውሳ፣ በተግባር ይፈውሳ፣ በመዳሰስ ይፈውሳ። ጤናን የሚሰጥ ማን ነው? እረ ተናገሩ። ጤናን የሚሰጥ ማን ነው? እግዚአብሔር እኮ ነው። ገንዘብ እኮ ጤናን አይገዛም። እግዚአብሔር ልጆ ገንዘብ መድኃኒት ይገዛ፣ ገንዘብ አልጋ ይገዛ፣ ልንቅልፋ ይገዛ፣ ገንዘብ ሰላማ አይገዛ። ገንዘብ የማይገዛቸው ብዙ ነገሮች አሉ። ይህንንም ሰው በአይኑ ላይ በግንባሩ ላይ ደረቅ የነበረውን ግንባር የአይን ቅርጽ ሰራበት። ከዛ ሄደ፣ ታጥበህ ና አለው። ታጥቦ እያየ መጣ። ከዛ እዛ የነበሩ ፈሪሳውያን ይሄ ያ ሲለምን የነበረው አይደለም አሉ፣ ግማሾቹ አይደለም አሉ፣ ግማሾቹ ደግሞ ነው አሉ። ግማሾቹ ደግሞ ምን አሉ? እርሱን ይመስላል አሉ። ማንን ይመስላል ያንን ከእናቱ ማህፀን ጀምሮ እውር ሆኖ የተወለደው ያ የለመነ የሚኖረውን እሱን ይመስላል እንጂ እሱ አይደለም ባሉ። አይ እስቲ እሱ ይጠየቅ ተባለ። ተጠየቀና አንተ ከናቱ ማህፀን ጀምሮ እውር ሆነ የተወለድከው አይደለህም ወይ አሉ። አሁን እኔ ነኝ አለ። አላመኑም። አሁን ቤተሰቦቹ ሄደው ተጠየቁ ይህ እናንተ ልጅ አይደለም ወይ እውር ሆኖ አይደለም ወይ የተወለደው ተብለው ተጠየቁ አዎ የኛ ልጅ ነው ግን አሉ ማን እንዳዳነው ማን እንደፈወሰው አናውቅም አሉ ያንዳንድ ሰው ክፋት ይገርመኛል ሰው ለምን እንዳለ ብለው አይናቸው ደምለበሰ ፀጉራቸው ቆመ አንዳንድ ሰው አለ እኮ በወገኑ ማግኘት የሚከፋ ሰው አለ። በወንድሙ ማትረፍ የሚከፋ ሰው አለ። ይገርመኛ። የወንድሙ መክሰር የሱ ማትረፍ የሚመስለው፣ የወንድሙ ማጣት የሱ ማግኘት የሚመስለው፣ የወንድሙ መሻር የሱ መሾም የሚመስለዋል። የወንድሙ ከፍ ማለት የወንድሙ ዝቅ ማለት የእሱ ከፍ ማለት የሚመስለዋል። እነዚህ ፈሪሳውያንም እንደዚህ ነው ያሉት፣ እርሱ አይደለም ማን ነው የፈወሰው? ያቺ የተፈወሰባት ቀን ደግሞ ሰንበት ነበረች። አሉ ማን ነበረ ሰንበት። በሰንበት ደግሞ ምንም ሥራ መሥራት አይቻልም ብለው ፈሪሳውያን ያምኑ ነበር። እኛ የሙሴ ደቀ መዛሙርት ነን። ማን ፈቀደለት ይሄን እንዲያደርግ? አሉ ከዛ በኋላ እርሱ ተናገረ። እኔ ያዳነኝ ይሄ ሄ ነው ኢየሱስ ክርስቶስ የሚባለው ነቢይ ነው አለ። በኋላ ገፍትረው አስወጡት ይላል። ምን አድርገው አስወጡት? ገፍትረው አስወጡት። ያን ጊዜ ነበረ ለዘመጻሃቤ ይሰድዶ እያወጽው አፋ ወደ እኔ የመጣውን ወደ ውጭ አላወጣው ብሎ ኢየሱስ ክርስቶስ ተቀበለው። ከዛ በእርሱ ልታመን ይገባል አለው። በማን አለ? እፊት ቆሟል አለው። አምኛለሁ አለ። ምን ብያለሁ? አምኛለሁ አለ። ይህ ነው የሚያስፈልገው እግዚአብሔር ልጆች። ከዛ በኋላ ተፈውሶ በሕይወት በሰላም መኖር ጀመረ። አንዳንድ ሰው አለ የመልካም ነገር ጠላት የሆነ ለአገር መልካም ነገር ሲደረግ ለወገን መልካም ነገር ሲደረግ ይከፋዋል። በዚህ ታሪክ ውስጥ የምናየው ይሄንን ነው። ከሰውየው መዳን ይልቅ ለምን ሰንበት ተሻረች ሚሉ ፈሪሳውያን ተነሱ። ኢየሱስ ክርስቶስን ለመሰቀል ካበቁት ምክንያቶች አንዱ ሰንበትን ይሽራል የሚል ነበር። ምን እንሽራ? ሰንበት እንሽራ? ግን ሰንበት በሰንበት መልካም ስራ መስራት ተፈቅዷል። የታመመ መጠየ፣ የታሰረ መጠየ ተፈቅዷል። ዛሬ ግን ስንቶች ነን በሰንበት እንዲህ አይነት መልካም ስራ እየሰራን ያለ፣ በጎ ስራ እየሰራን ያለ? የሥጋ ስራ ነው የተከለከለው፣ ማረስ መቆፈሩ ነው። መንፈሳዊ ስራ ግን እንድንሰራ እግዚአብሔር ቃል ያዘና እግዚአብሔር ልጆች እንደዚህ ምዕራፍ ዘጠኝ ላይ እንዳለው ሰው በተለያየ ደዌ ተያዝን እንኖራለ። ከዛ ደዌ የሚያድነ የሚፈውሰን ግን የታመነው አምላክ ነው። በአንድ ወቅት አንድ የንጉሥ አገልጋይ ታማኝ የሆነ ሰው ነበረ። ታዲያ ይሄ ንጉሥ አገልጋይ ሁልጊዜ! ሁሉም ነገር ለበጎ ነው ይላል። ሁሉም ነገር ለምንድን ነው ለበጎ ነው ይላል። ታዲያ አንድ ቀን ንጉሱ ለአደን ወደ ዱር ይዞት ሄደ። ከዛ እዛ እያጠመዱ እያለ የንጉሱ እጅ ተቆረጠ፣ ወጥመዱ ቆረጠው። ያን ጊዜ ንጉሥ አይዞት ለበጎ ነው አለ። እንዴት ለበጎ ነው ትላለ? የኔ እጅ መቆረጥ ነው ለበጎ ብሎ አሳሰረው። ከዛ ልክ ሲታሰርም ለበጎ ነው አለ። ለምንድን ነው ለበጎ ነው መታሰር አለ። በሌላ ቀን ለአደን ሲሄድ እነዚህ ክፉዎች ያዙት ያንን ንጉስ። ከዛ ለጣዖቶቻቸው ሊሰውት ሲሉ እጁ ተቆርጧል። እጁ የተቆረጠ ሰው ደግሞ አይሰው፣ ሙሉ ሰው ነው የሚሰውት። ያን ጊዜ እውነት የእጅ መቆረጥ ለበጎ ነው እጄ ባይ ቆረጥ ኖሮ ሞቼ የነበረ አለ። ከዛ መጣ ሊያስፈታው ያ አገልጋይ። ለበጎ ነው ያለው ለካ እውነት ነው አለ። ከዛ ወደ እስር ቤት ሄደና ናውጣን ተወዳጅን አስተምረህኛል አለው። አሁንም ከእስር ቤት ሲፈታ ለበጎ ነው አለ። ለምንድን ነው ለበጎ ነው? እንዴት ነው ደግሞ አሁን ለበጎ የሆነው አለ እኔ ባልታሰር ኖሮ አንተን ሊሰው ሲሉ እጅ እንደ ተቆረጠ አይተው እኔ ባልታሰር የሚሰው ይነበራል። የእግዚአብሔር ልጆች ማጣታችን ለበጎ ነው። መታመማችን ለበጎ ነው። በመታመማችን ከሞት አልፈሪ ሆና ከስቃይ አልፈሪ ሆና፣ በማግኘታችን ያልሆነ ኃጢአት ሰርተ እስከዛሬ ላንቆይ ይችላል ነበረ። ስለዚህ አንዳንድ ነገሮች ለበጎ ነው የሚሆኑት። አምላካችን እግዚአብሔር ሀገራችንን ከጥፋት ህዝባችንን ከስደት ይጠብቅልን፣ አጽራረ ተዋህዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን፣ አይድቆየን።